የወልቃይት ጠገዴ አማራ እውነተኛና ፍትሃዊ ጥያቄ ምላሽ እንዲያገኝ የትግራይ ሕዝብ ከእውነት ጎን በመቆም ሀቁን ሊቀበል ይገባል ሲሉ በወልቃይት ወረዳ የወፋር ግፍ ከተማ ነዋሪዎች ተናገሩ። ነዋሪዎቹ መንግስት ለማንነት ጥያቄያቸው ተገቢውን እውቅና እንዲሰጥና ነጻነታቸውን እንዲያረጋግጥላቸው ሰላማዊ ሰልፍ በማድረግ ጠይቀዋል። ያየፈንተ ይተጨማሪያለሁ በአማራ ክልል የወልቃይት ተገደ ሴቱ መራ ዞን ነዋሪዎች መንግስት የማንነታቸውን ጥያቄ በህግ እንዲያጸድቅላቸውና የበጀት ተጠቃሚ እንዲሆኑ በሰላማዊ ሰልፍ ጠይቀዋል። ህዝባዊ ሰልፉ በዞኑ በሚገኙ ወረዳዎችና ከተማ አስተዳደሮች ተካሂዷል። የወልቃይት ወረዳ ነዋሪዎችም ለነጻነታችን ዋጋ ከፍለንበታልና ወደ ዋላላ እንመለስ ነጻ ወጥተናልም ብለዋል። አማራዊ ማንነታችንን ለመንጠቅ የዘር ማጥፋት ወንጀልና የሰብአዊ መብት ጥሰት ተፈጽመውብናል። በመሆኑም መንግስት ማንነታችንን በህጋዊ ምላሽ ያረጋግጥልን ሲሉ ጠይቋል። ምክር ቤቱ ገብቶ ይነበብልን ይነበብልን፣ ይታይልኝ። ባለሥላሴ ጀምሮ ግብር የምንከፍልበት የነበረ ቀርቦ ይነበብ፣ አይዘጋ። በቂ ፈረድ። ድንበራችን ተከዜ ነው። የአማራ ማንነት አይረገጥ። ለሶስት ዓመት ሙሉ ባጀት ተዘግተናል። እንደ ማንኛውም ኢትዮጵያዊ ነን። እኛ የኛ ባጀት ፌዴራል መንግስት ባጀታችን እንዲለቅልን የዓለም መንግስትም እኛ አማራ መሆናችን እንዲያውቅልን፣ አማራ ብቻ አይደለም የአማራ መበቀል መሆናችንም የዓለም መንግስት እንዲያውቅ ነው የዛሬ ሰልፍ ያደረግነው። ወልቃይ ጸገዴ ጸለም ትሰራያ ያለ የጎንደር የወሎ ክፍለ ሀገር ክልል መሆኑን ጠንቅቆ ያውቃሉ። መንግስት ይህን አይተህ እውነተኛ በሐቅ ፍርድ እንድሰጠን የማይገባንን አልፈን አልጠየቅንም፣ የራሳችንን ማሳልፈን አንሰጥም ያሉት ነዋሪዎቹ የትግራይ ህዝብ የወልቃይት ጠገዴ አማራነትን የእውነተኛ ጥያቄ ያውቁታልና ጥያቄያችን ምላሽ እንዲያገኝ ከጎናችን ሊቆሙ ይገባልም ብለዋል። ከትግራይ ህዝብ ጋር በመልካም ጉርብትና ለመኖር ቁርጠኛ መሆናቸውንም ተናግረዋል። ድሮም ባህል ስላሴ ፍቅር ነው የነበር። አሁንም ሰላሙ አገራችን ደንበር ካገኘንም በኋላ በመንግስት ጋር ህዝብ ለህዝብ ተገናኝቶ አንዲት ተሽ ልንገናኝ እንችላለን፣ በንግድም ልገናኝ እንችላለን። በግዛት ግን አንገናኝ። ከሰረኞቹ ወያኔዎች ጋር ሳይቆም የትግራይ ህዝብ ከኛ ጋር ቁሞ የእኛ ማንነት ትክክለኛ መሆኑ ስለሚያውቅ ይህ ማንነታችን እንዲመለስ አስተዋጽኦ ማድረግ አለበት የትግራይ ህዝብ። ከዚያ ባሻገር ግን እኛ ከትግራይ ህዝብ ጋር አብረነው ስንኖር የነበርን አሁንም አብረን እንደምንኖር እርግጠኛ ነኝ። በወረዳ የሚገኙ ንጹሃን የትግራይ ተወላጆች ማህበራዊ አገልግሎት እያገኙና በመንግስት ተቋማት ተቀጥረው እየሰሩ እንደሚገኙ የወልቃይት ወረዳ አስተዳዳሪ አቶ ክብረ ሀብ ስማቸው አንስተዋል እዚያ አካባቢ ያሉ ሰዎች ንጹሃን የሆኑ የትግራይ ተወላጆች አብረውን እየኖሩ ናቸው በመንግስት ስራ በግብርና በትምህርት በተለያዩ ስራዎች ደሞዝ እየተከፈላቸው ንጹሃን ትግራዮች እየኖሩ ይገኛሉ በዚህ ግን በሀሰት ፕሮፓጋንዳ የወልቃይ ተገዴ ህዝብ የትግራይ ህዝብ እንዳፈናቀለ በማስመሰል ወይ ደግሞ አመራሩ የጸጸ አካል እንዳፈናቀለ አስመስሎ ከውጭም በውስጥ ሚዲያዎች ከኢትዮጵያ ውስጥም ከውጭ የምዕራባውያ ሚዲያዎችም በመጠቀም የሀሰት ፕሮፓጋንዳ እና ክሶች እያቀረብ ስለሆነ እነዚህ ክሶች ትክክል እንዳልሆነ ህዝቡ ላይ የወልቃይ ተገዴ ህዝብ ማይገልጹ መሆናቸውን ለማስረዳት ነው ሰልፍ የወጣ ነው። የወልቃይ ተገዴ አማራ ህዝብ ነጻነቱን ለመጎናጸፍ ከሶስት አስርት ዓመታት በላይ በጀግንነት ሲታገል መቆየቱን ያስታወሱት አቶ ክብረአብ ጥያቄያችን የማንነት እንጂ የርስት መስፋፋት አይደለም፣ ብለዋል ሁሉም የኢትዮጵያ ህዝብ ብሔር ብሔረሰቦች ሊረዱ የምንፈልገው እኛ ከአባቶቻችን መቃብር ሆነ ነው ፍትህ እየጠየቅ ነው ያለ ነው። የጅምላ መቃብሮች ታቅፈን ነው ፍትህ ጥያቄዎች እየጠየቅ ነው ያለ ነው። ስለ መሬት ስለ ርስት አደለም።

የሁለት አመት ጦርነት ውስጥ በጦርነት ያላሳካውን ነገር በቅጥፈቱና በፖለቲካ ሴራው ደግሞ ትናንት ግህነብ ላይ ጨፍጭፎን እያለ ማይ ካድራ ላይ ጨፍጭፎን እያለ ደጀና ላይ ጨፍጭፎን ምንምኔ ላይ ቀብሮን እያለ ዛሬ ተገልብጦ የእኛን አስከሬን አውጥቶ ጨፈጨፉ እያለ የእኛን ፎቶ ገልብጦ ያጠፋቸውን ትግራይ ገደሉ እያለ የሀሰት ፕሮፓጋንዳ እየነዛ ይገኛል። ከዚህ ድርጊታቸው እንዲቆጠቡ ለማሳሰብ ነው። ይህን ሰልፍ እያካሄድ ያለ የወልቃየት ጠገዴ አማራ ሕዝብ በታሪኩ በትግራይ ክልል አስተዳደር ውስጥ ተካቶ እንደማይገኝ የታሪክ መዛግብት ያስረዳሉ ያሉት አቶዋኙ የመንግስት የስራ ኃላፊዎችና የኢትዮጵያ ሕዝብ የወልቃየት ጠገዴ ሕዝብ የፍትህ ጥያቄ ምላሽ እንዲያገኝ ሊያግዙ ይገባልም ብሏል። አይደለም በትግራይ አስተዳደር ስም ትግራይ መጡ መስሎት የማያውቅ እውነታ ነው። የታሪክ መገልበጥ ይቻላል፣ ማስረጃ የውጭም የውስጥ ማስረጃ መገልበጥ ይቻላል። እሱም ማስረጃ አቅርበናል። እኛ እንደማነ ኮሚቴ ለፌዴሬሽን ምክር ቤት አስቀርበናል። የወልቃይት እውነታዎች በመጽሐፍ ታትሞ ወጥቷል። ስለዚህ እሱ ብቻ አለም የደረሰብን በደል አጠቃላይ ለዓለም ማህበረሰቡ እያሳውቅን ያለ ነው። የፌዴሬሽን ምክር ቤት አባላት፣ የፓርላማ አባላት፣ አጠቃላይ የኢትዮጵያ ሚኒስትሮች ምክር ቤት ጥያቄው እንዲመለስ ግፊት እንዲያደርጉ እንጠይቃለን። በተካሄደው ሰልፍም ለሀገር መከላከያ ሰራዊት የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ገልጿል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ የየፈንቴ ወፋ ርግፍ